ጥታ የመጀመሪያውን ሽልማት ስነ ስርዓት ነው የምናመራው። የቤተሰብሰብ ነው ለፈጣሪው ጥርቅ ፍቅር አለው። ብቻውን መብላት በጭራሽ አይችልም። ይርበዋል፣ ቀኑ ሙሉ ይውላታል እንጂ አጠገቡ ሰው ከሌለ አይወጣም። ልክ እንደ ስራ ደውሎላችሁ አልበላውም ኑና አባሉኝ እንጂ ብሎ ሊጠራችሁ ይችላል። ቤቱ ሁሌም ሙሉ ነው፣ እንግዳ አይጠፋበትም። በተለይ ባለቤቱ ቪም ልክ እንደሱ ሰው ተወዳለች እና ቤታቸው በአራት ልጅና በእንግዳ ሁሌ እንደሞላ ነው። ስለ እሱ መናገር በጣም ይከብደኝ ይችላል። ረጅም ዓመታትን አብረን አብረን ሰርተናል በሙያ ውስጥ ከትምህርት ቤት እውቀትን ላገኝ ይችላለሁኝ። እኔን እንደ ሙያ ግን ከፈጠሩኝ፣ ከክሬት ካደረጉኝ መካከል፣ ሜንቶር ካደረጉኝ መካከል ሰይፉ ለእኔ እጅግ በጣም የተለየ ሰው ነው። ምንም ነገር በፊት ከፊቱ በተገኘው ወረቀት ላይ አንድ ነገር ጽፎ ስራን ይጀምራል። በፈጣሪ እታመናለሁ ይላል። ምንም ነገር ይጻፍ፣ ማስታወቂያ ስክሪፕት ይጻፍ፣ ዜና ፕሮግራም ይጻፍ፣ ምንም ነገር ያገኝ ወረቀት ከፊቱ ካስቀመጣችሁትና ብዕር ከሰጣችሁት ዝም ብሎ ሲሞነጫጭር መጀመሪያ ከላይ የሚጽፈው በፈጣሪ ይታመናለሁ ብሎ ነው የሚጀምረው። ትወናን እጅግ በጣም ይወዳል፣ ደግሞም ይችልበታል። ፊልም ጀምሮ መጨረስ በጣም ስኬት ነው ወይም ትልቅነት ነው ብሎ በይፈለጋል። ፊልም በቃ አቁሞ ቀረ ቤተ መንግሥትን ያውቀዋል። ቤተ መንግሥትን መግባት ችሎበታል። ልክ እንደዛው በተመሳሳይ እስር ቤትም ገብቷል። እሱ ሰይፉ ፋንታሁን ነው። ባለሀብትን ሆነ የዕለት ጉርሻ የሌለውን ሰው ማናገርም ይችልበታል። ሁለቱንም እኩል ያዋራቸዋል። ታዲያ ከእገላሃለው ዛቻን እስከ እንወዳሃለን የፍቅር ምስጋና ቃላትን በየጊዜው ሲመጡለት ሁለቱንም አቻችሎ ዝም ብሎ ነገንና አዲስ ስራን ይሰራል። ሲደሰትም ሆነ ሲበሳጭ ሁሌም ቀልድ ከፊቱና ከአፉ ላይ አይጠፋም። ፈገግታው አይጠገብም። አሁን ይህን መቅረብ ነበረበት ከሚሉት ተቺዎች ዛሬ ገና እንግዳ አቀረብክ እስከሚሉት አመስጋኞች ድረስ ሁሉንም ተቀብሏቸው ይኖራል። እሱ የነካው ነገር ሁሉ ይሳካለታል። ሙዚቃ አውጡ ያሸጥላችኋል። ፊልም አምጡ እንዲታይ ያደርግላችኋል። አራ ፖለቲከኞችም ለመመረጥ እየመረጡት ነው ያሉት። ለኢንተርፌስ ጋር እየመጡ ነው። ፈጣን ምላሾቹ እንዴት እንደሚመጡለት ሁሌም ግርም ይለኛል። እና እሱ ከቀልዶቹ መካከል ዘጠና በመቶዎቹን አንድ ወዳጄ ነገረኝ፣ አንድ አድማጭ ነገረኝ ብሎ የነገረን ላለፉት 30 ዓመታት የራሱ ቀልዶች ናቸው። ሳያልቁበት ሁሌም ያመርታቸዋል። ከሆሊውድ እስከ መዝናኛ ጋዜጣ ከአዲስ ዜማ የሬዲዮ ፕሮግራም እስከ ታዲያስ አዲስ፣ ከኢቲቪ ሚዚቅ እስከ ሰይፉ ኦን ኢቢኤስ አብሮን የዘለቀ ነው። ኢትዮጵያውያን ሌሎችን የሚረዳ ሰው ስንመለከት ስስ ልብና ፍቅርን እንደምንሰጥ ደግሞ ይህ ሽልማት አንዱ ማሳያም ጭምር ነው። ለሰይፉ ዘጠና ቀናት በፈጀ ማራቶን አንድ ቢሊዮን ብር ለመቄዶንያ ማሰባሰብም ችሏል ሚዲያን እንዲህ መጠቀም መቻል ደስም ይለው። ገና ይቀጥላሉ። እኛ በአንድ ቢሊዮኑ ስናደንቀው እስከ አምስት ቢሊዮን ብር ድረስን አስቧል። ወደ ቴሌቪዥን ስክሪኖቻችሁ ሶስት ደቂቃ ስጦቻል።

ብዙዎችን ከፍ ሲያደርግ እሱ ግን ራሱን ማምጣትና በሽልማቶች ላይ መገኘትን አይፈልግም። ታዲያ ዛሬ እናንተን አክብሮ እኛን አክብሮ እዚህ ስለተገኘና ይህንን ሽልማት ለመቀበል ስለፈቀደ ከልብ እናመሰግናለን፣ እናመሰግናለን። ለበርካታ የዩኒቨርሲቲ ተማሪዎች በዩኒቨርሲቲ የምረቃቸው ቀን ላይ ሱፍ ለብሰው እንዲገኙ በየዓመቱ በሴፉ ኦን ኢቢኤስ ስም 30ና 40 ሱፎችን ሲሰጥ ቆይቷል። በዓል በመጣ ቁጥር በየቤቱ ነገሮች እንዳይጎሉ ከስፖንሰሮቹ የቀነሰ ድጋፎችን ሲያደርግ ቆይቷል። ዶሮም እስከ በሬ ድረስ ተሸልሟል። በመቄዶንያ ብቻ ሳይሆን በነ ሙዳይ መሠረት ሁማኒቴሪያን በየቦታዎቹ ላይ በመገኘት ብዙ ነገሮችን ሲያደርግ ቆይቷል። ለተደረገለት ነገር እሱ እንዳደረገው እንዲወራና ሚዲያ ላይ ስለ ሌሎች እንጂ ስለን ያታውሩ ነበር፣ ሁሌም የሚለን ዛሬ ግን አጋጣሚውን ያገኘንና በደንብ አወራን። በሚገርምናችሁ ሁኔታ ዛሬ የታደስ አዲስ ባልደረቦች ሁላችንም ለሱ ክብርን ጭምር ለመስጠት እዚህ ነው ያለ ነው። ሰመረ ባሪያው፣ ጸገነት ይልማ ሁላችንም አለን። ሁላችሁንም ከልብ እናመሰግናለን። ዶክተር ጋሻው ሽልማቶችም ልባክቤትነ

ይህን ሽልማት ደግሞ አብርሃም ወልዴና አቶ ገብረ እየሱስ በጋራ እንዲሰጡት እንጠይቃለን። ዶክተር ጋሻው ሌላም ሽልማት መጥቷል፣ ከኢትዮ ቴሌኮም። እኛም አናቃውም አናቀውም፣ ታሽጎ ነው የመጣው ከአዲስ አበባ ድረስ። ኢትዮ ቴሌኮም ከልብ እና መሰግናለን ፍሪ ዋይፋይ ነው፣ እዚህ ስትጠቀምበት ነው፣ እዛም ስትሄድ ነው፣ ለሁለቱም ነው። ማይኩን እንሰጠዋለሁ ለሴፍ። ዋው ና እስኪ እኔ ፕሮግራም እንግዲህ ላለፉት 30 ዓመታት በጋዜጣ፣ በሬዲዮ፣ በቲቪ ስሰራ እውነቱን ለመናገር እኔን ማዕከል ያደረገ ነገር ላይ መገኘት አልቻልኩም ነበር። እና ትንሽ ነርቨስ ያደርጋልና አንዴ ብጮህ እንዲወጣ ነው። በጣም ነው የምታምሩት። እግዚአብሔር የተመሰገነ ይሁን፣ መጀመሪያ ክብር ለእርሱ ይሁን። አመስግኑልኝ ፈጣሪን። በጣም አመሰግናለሁ፣ ክብሩን እሱ ይውሰድ። በነገራችን ላይ ወደዚሽ ምድር ስንመጣ ምንም የኛ የምንለው የምንኮራበት ነገር የለንም። ሁሉን እግዚአብሔር ስለፈቀደ ነውና የምናደርገው፣ ክብር ለእግዚአብሔር ይሁን። እኛ ሰፈር የሀብታምስ ለቅሶ በተለይ አሁን አሁን ፉክክር ነውና ድል ያለ ድግስ ነው እና ሰውየው በሉ ጠጡና ብድግ ብለው እንዲህማ ከተበላ ይለቀሳሉ ለቀሳሉ። እንዲ ከበላችሁ ለምንድን ነው ሞቅ አርጋችሁ ማታጨበጭቡላቸው? ምን የተሰጠኝ አምስት ደቂቃ ነው የታረኩት ነርቨስ ሆኛለሁ። ወየው ውይ ውይ እሺ ምናልባት እንዳረሳ የማመሰግናቸውን ሰዎች የተወሰነ ነገር ለመጽሐፍ ሞክሬ ያለውና በመጀመሪያ እንግዲህ ሁልጊዜ ባለጊዜ ለሆነው ሁሉን ማድረግ ለሚችለው ለልዑል እግዚአብሔር ምስጋና አቀርባለሁ። ትላንት በሱስ ህይወት ለነበረው ታዳጊው ሰይፉ ይህ የዛሬውን ሽልማት ህልም ነው። ስለዚህ ለዚህ ላበቃኝ እግዚአብሔር ክብር ምስጋና ይሁን። በድጋሚ ያው እንግዲህ ሁላችሁንም እዚ ያላችሁትን አመሰግናለሁ። ቤተሰቦቼን አመሰግናለሁ። በተለይ ደግሞ ቆንጂዬዋን ሚስቴን በእናታችሁ አመስግኑልኝ። በቅርቡ አስረኛ አመት የጋብቻ በዓላችን ያከበርነው፣ እንኳን ለዚህ ቀን አበቃሽ፣ አስር አመት ሙሉ ስላቃጠልኩሽ። በነገራችን ላይ እቺ ውብ ባለቤቴ ቬሮኒካ ኑረዲን ሁሴን የአምስት ልጆች እናት ናት። አራቱን ከኔ ጋር ያፈራነው፣ አምስተኛው ልጇ እኔ ነኝ። ያው ብዙ ነገር ችላይ ነው። ምን ኖሮ ማለት ሰውን ለማዝናናት ሐሳብ ብዙ ጊዜ ሌሊትም ሊያስነሳ ይችላል። ያን ሁሉ ተቋቁማ ፍቅር እየሰጠች ልጆቻችንን በጋራ እየተንከባከብን እስካሁን ድረስ አንድም ቀን ሳቅ ሳይጎል ቤታችን አለን። የኔ ቆንጆ በድጋሚ እወድሻለሁ። ዕድሜ ከጤና ይስጥሽ። በድጋሚ ያው እንግዲህ በሬዲዮ በቲቪ ሳጠፋ እየመከራችሁ ላሳደጋችሁኝ መላው ኢትዮጵያውያን ምስጋናዬ ይድረሳችሁ። የእኔ ዋና ዓላማ እውነቱን ለመናገር የቲቪም የሬዲዮም ፕሮግራም ስንሰራ ዋናው ዓላማ ሕዝቡን ለማዝናናት መሞከር ነው። ሁሉንም ወገኔን በኩል ዓይን ለማየት መሞከር ነው። ጥንካሬም፣ ድክመቴም እንግዲህ የሚመነጨው ሰዎችን ለማዝናናት በማደርገው ጥረት ነውና እንድትረዱኝ በድጋሚ በትት እናጠይቃለሁ ባካችሁ። ከዛ እንግዲህ በእኔ ህይወት ውስጥ የተለየ ቦታ ያላቸው ጋሻ አማራ አረጋዊ፣ ወደፊት ታሪኩን ትሰሙታላችሁ። አበበ ፈለቀ፣ ተመስገና፣ ፎወርቅ፣ ኢቢስ፣ ሸገር ሬዲዮ እያልኩ በቀጥል ሊነጋ ይችላል እና እስካሁን ያልጠራዋችሁ በእኔ ህይወት ውስጥ የራሳችሁን ጠጠር የወረወራችሁ በአጠቃላይ በያላችሁበት ሆናችሁ ክበሩልኝ፣ ከፍ በሉልኝ። ከዛ ውጭ እንግዲህ ሰይፉ በኤቢኤስም ሆነ የሬዲዮ ፕሮግራሞቹ ሲሰራ ከጀርባ ፕሮዳክሽን ክሩ አለ። ብዙ ያው ታቆጣላችሁ። የቴሌቪዥን ፕሮግራም አዘጋጆች ከእንግዳ ጥያቄ ጀምሮ የምታማክሩኝ፣ ቀልድ የምትጽፉ፣ የምታዋጡ፣ ካሜራ ባለሙያዎች በአጠቃላይ ከጀርባ የሆናችሁ ሰይፉ በኤቤስንም ታዲያስ አዲስንም ለመስራት ከእኔ ጋር ደፋ ቀና የምትሉት ይህ ስጦታ ይህ ሽልማት የእኔ ብቻ ሳይሆን የእናንተም ነው። አመስግኑልኝ፣ በጣም ብዙ ናቸው። ከዛ ውጭ እንግዲህ ምናልባት መቅዶኒያን የተመለከተ አንድ ነገር ብዬ ላጠናቅ። መቅዶኒያን ለማገዝ ባደረግነው ጥረት ገንዘባችሁን የሰጣችሁ መታችሁም እዛ ስቱዲዮ ላደራችሁ የኪነ ጥበብ ሰዎች ይህ ሽልማት የሰጪውም ፕሮግራሙ ላይ ቁጭ ብለው ገንዘቡንም የተቀበሉት የኪነ ጥበብ ሰዎች ናቸው። እኛ ምክንያት ነን፣ በተለይ እኔ ምክንያት ነኝና በአጠቃላይ መቅዶንያን በተመለከተ በሶስት ወር ውስጥ ለተሰበሰበው አንድ ቢሊየን ብር ለነዛ አረጋውያንና አእምሮ ህሙማን መርጃ ማዕከል የሚውል ነውና ይህን ላደረጋችሁ በአጠቃላይ ይህ ክብር የእናንተ ነው፣ የእኔ አይደለም ለማለት ያህል ነው። በእናታችሁ አመስግኗቸው በጣም ከዛ ውጭ እንግዲህ መቅዶኒያ በተለይ የክብር ዶክተር ቢኒያምን በተመለከተ እዚህ ሽልማት ላይ እንዲገኝ ጥሪ ቀርቦለት ግን ከ30 ደቂቃ በላይ ተቀምጦ መንቀሳቀስ ስለማይችል እዚህ ቦታ ላይ አልተገኘም። የቢኒ መታመም የመቅዶኒያ አጠቃላይ መታመም ነው። አዲስ አበባ ላይ ብቻ ከ10 ሺህ በላይ አረጋውያን፣ የአእምሮ ህሙማንን ሰብስቦ የሚያኖር የሁላችንንም ጭንቀት የሚጨነቅ ሰው ነው። ይህ የዛሬው ሽልማት ፊት ለፊታችሁ ነው የምነግራችሁ በቃ ሙሉ ለሙሉ መታሰቢያነቱ ለሱ እንዲሆን አበርክቻለሁ። ለክቡር ዶክተር ቢኒያም እድሜ ከጤና ይስጥ። በቅርቡም እንግዲህ መቄዶንያ በራሱ ዩቲዩብ ቻናል ገቢ ማሰባሰቡን ስራ ይቀጥላል እና ሁላችሁም እንደተለመደው እጃችሁም በመዘርጋት መታችሁ ፕሮግራሙን በመሳተፍ እንድትሳተፉ ጥሬን አቀርባለሁ። የጽድቅ ስራ ሰርተን ሰይጣንን ለማሳፈር እናብር የሚል መልእክት አለኝ። ዛሬ ባካችሁ ለመቅዶኒያ እንግዲህ ካሁን በኋላ ምን ትመኛለህ ካላችሁኝ በአጠቃላይ በአለምም በዚህም ሀገር ላይ ቦታ የተለዋወጡ ነገሮች አሉ። ኑሮና ሰው ሰው እንዲከበር ኑሮ እንዲረክስ የሚያደርግልን ቀን ይምጣ፣ አባካችሁ በዚህ ሰው ይከበር፣ ኑሮ ይርከስ። ከዛ ውጭ እንግዲህ ፈጣሪ ኢትዮጵያና መላውን ዓለም ይባርክ። እዚህ አሜሪካን የመጣሁት መጀመሪያ የዛሬ 2 ዓመት ነው። ስመጣ ብዙ ኃይል አለ፣ ጉልበት አለ፣ ግን የምር በቃ የማበር ላይ ችግር አለ። አሁን ልክ እንደ ቻይኒዝ እንደ ሌሎቹም ዘሮች አንድ ላይ ብንሆን ብዙ ድምፅ መሆን ትችላላችሁ፣ አገር መቀየር ትችላላችሁ ብዬ አስባለሁ። ልዩነታችን ወደ ጎን በመተው በፍቅር በአንድነት ወደፊት የሚል መልእክት አለ። ለእናንተ እዚህ ላላችሁ ኢትዮጵያን በአጠቃላይ እወዳቸዋለሁ። ኑሩልኝ። በጣም ነው የማመሰግነው። ስለተደረገው ነገር ሁሉ ከልብ ነው የማመሰግነው። እግዚአብሔር ይስጣችሁ። መልካም ምሽት። ታዲያ አመሰግናለሁ።